አረ ኡኡኡኡኡኡ እያለ ንጮ መሰለኝ ማለት ነው። የሚሰባን አካል ካለ የኢትዮጵያ አየር መንገድ በአስቸኳይ ይሄንን ጉድ መልስ መስጠት፣ ዜናው ውሸት ከሆነ ደግሞ ሰምቶ ቶሎ ማጣራት አለበት ማለት ነው። ምክንያቱም ቤተሰብ ሰላም ሰላም። ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዘዘዘዘ ስቲ ይበልልኝ። ሰሞኑ በየሶሻል ሚዲያ በየቲቪ እየተሰራጨ ያለው የኢትዮጵያ አየር መንገድ ስም እየተጠላሸ ነው። ምክንያቱም ሚዲያ ላይ ሶሻል ሚዲያ ላይ አይታችሁት ይሆናል ማለት ነው ውዶች። እኛ እንኳን መስራት አልቻለም፣ እነሱ እንኳን ከመጀመሪያውም ጥርጣሬ በጣም አለባቸው። እንኳን ይሄንን ሰምተው ይቅርና ማለት ነው በየሀገሩ ተሰራጭተው ያሉት ኢትዮጵያኖች ብዙ ናቸው። አገራችን እንዳንሰራ ሀገራችን ስራ የለም፣ የተለያየ ነገር መስራት አልቻለም። የቤካዩ የተለያየ ነገሩን መቋቋም ስለማንችል አገር ለቀን ወተን እየሰራን ስንኖር ደግሞ እንደዚህ አይነት ነገር ተሰማ። ድሮም እየተባለ ነበረ። በሚዲያ ላይ እንደዚህ አይነት ነገር ሲሰማ ሰምቻለሁ ማለት ነው በብዙ ቲክቶክ ላይ ዩቲዩብ ላይ ሰምቻለሁ፣ እንደዚህ ነገር አየር መንገድ ላይ ችግር እንዳለ። ግን እኔ ስላላየው መናገር አልችልም። ግን እንደዚያን ነገር ኢትዮጵያ አየር መንገድ ላይ ካለ የኢትዮጵያ መንግስት ማጣራት አለበት። በአስቸኳይ አጣርቶ ይሄን የሚሰራጨው ሶሻል ሚዲያ ላይ የሚሰራጨው የኢትዮጵያ ጣል ማለት ስም ጥላሸት እየተቀባ ስለሆነ የኢትዮጵያ መንግስት ቶሎ ይህንን ነገር እንትን ለቢቢሲ መናገር አለበት። ምክንያቱም አጣርቶ ማለት ነው። ምናልባት ወይ የተነሱበት ሳውዲ በአሁንሳ ሳውዲ እና ኢትዮጵያ ጥላቻ ላይ ስለሆኑ ምናልባት የተነሱበት ሆን ብለው እያደረጉት ሊሆንም ይችላል። አይታወቅም ማለት ነው። ስለዚህ የኢትዮጵያ መንግስት ይሄን ነገር አጣርተ ቶሎ ዜናውን የሚወክላቸ ለሀገር ጉዳይ የሀገር ጉዳይ የሚያንገበግቦ ባለስልጣኖች እባካችሁ እባካችሁ፣ ቢያንስ ውስጥ ውስጥ እርስ በርሳችን እንትን እንበል ማለት ነው። እኛ ኢትዮጵያ ብንሆን እና ውስጥ ውስጥ እርስ በርሳችን እንጋጭ እንዲህ ሀገራችን እንደዚህ በተለየ ነገር ጥቀርሻ እየተቀባ በየእንትኑ እየተሰራጨ ያለውን ኢትዮጵያ ሌባንች ተብሎ እየተሰራጨ ስለሆነ ፕሊስ ፕሊስ ፕሊስ ፕሊስ የሚወክላችሁ ያላችሁ ሰዎች ይህንን ነገር በአትኩሮት አይታችሁት ቶሎ ለቢቢሲ ማቀበል አለባችሁ፣ አጣርታችሁ ማለት ነው። ውድ ኢትዮጵያኖች ደግሞ መለምናችሁ ሼር ሼር ሼር አርቁትና ከይቅርታ ጋር ወይ ላይክ እያደረጋችሁ ሼር ካደረጋችሁት ብዙ ሰው ጋር ይደርስልኛል ማለት ነው። ሼር በምታደርጉበት ሰዓት ምናልባት ይህንን የሚወክለው ሰው ጋር ሊያየው ይችላል። ባለስልጣን ጋር ወይ ባለስልጣን ልጅ ወይ የሆነ በቃ ሊያየው ይችላል። ስለዚህ እንዲታይልኝ፣ እንዲሰማልኝ ሼር አድርጉት ውዶቼ። አንዳንድ ኢትዮጵያውያን ደግሞ ሁላችሁም ሚዲያ ላይ ያላችሁ ሶሻል ሚዲያ የምትጠቀሙት ስለዚህ ነገር ሁላችንም መስራት አለብን ቪዲዮ ምክንያቱም የሀገር ጉዳይ ነው። አገራችን አገር በዚህ ነገር ከተነካ እኛም ነገር ስደለይ ያለ ነው። ሰርተን መብላታችን በጣም አስቸጋሪ መንገድ ነው የሚሆነው። ሰላም አይኖረንም። ምክንያቱም ሌባ እየተባለ ነው ንትን የሚባለው ማለት ነው። ስለዚህ ሁሉም ሚዲያ ያለው አካል ቪዲዮ መስራት አለበት ቪዲዮ ሰርተን በቃ ይሄን ነገር ይቋኝ በሚመለከተው አካል መንግስትም ገብቶበት ችግሩ ኢትዮጵያ ላይ ከሆነ ችግሩ እንዲሁ ከዛ ያለው እነዛ የሚሰሩ ሰዎች እንዲጠየቁና ግለሰቡ የግለሰቦቹን ንብረት እንዲመለስ፣ አይ ደግሞ ኢትዮጵያን ለማጥፋት ከሆነ ደግሞ የውጭ መንግስት ጋር ክስ ተጀምሮ ሀገራችን በዚህ ስም በማጥፋት እንዲጠየቁ በማድረግ ሁላችንም ቪዲዮ ከሰራን ሁላችንም ከተባበርን ኢትዮጵያን የኢትዮጵያን ስምን እናድናታለን። ስለዚህ ሁላችንም ቪዲዮ እየሰራን ለሀገራችን መቆም አለብን። ሀገርን ብቻ ሳይሆን የሀገርን ብቻም ሳይሆን ለራሳችን ከምንም በላይ ከስራ በላይ ሀገር ነው የሚበልጠው፣ ግን ማለት ነው። ግን ቢሆንም እኛን ስደት ላይ ያለን ደግሞ ስራችን እንዲህ ስንሰራ በጣም ጥቀርሻ ነው የሚሆንብን። ስለዚህ ሁላችንም ተባብረን ሄዶ እየሰራን የሚወክለው ጋር መንግስትም ይህንን ነገር አዳምጦ አይቶት መልስ እንዲሰጥ ነው። ስለዚህ ወዳጆቼ ዜናው በዓለም አረብኛ እና እንግሊዝኛ ጨምሮ በተለያዩ ቋንቋ እየተሰራጨ ነው። ዜናው ከሳውዲ አረቢያ በኢትዮጵያ አየር መንገድ ወደ ሀገር ወደ ሀገራቸው የሚገቡ ባንግላዴሽ የተጓዙ ሰባት ሰባ ስምንት ዜጎች የሻንጣ ቁልፋቸው ተሰብሮ ተዘርፈው ተዘርፈናል ብለው ይላሉ። ይህ በተለያየ ሶሻል ሚዲያ ዜና እየቀረበ ነው። ቪዲዮ ላይ ግማሽ ግማሹ ስንት ያለፋበትን በማጣታቸው እያለቀሱ ያሳያል። ኢትዮጵያ ወይስ ሀገራቸው ወይስ ደግሞ ሳውዲሊ ከተነሱበት ቦታ ማለት ነው የተዘረፉት ይህ መልስ መሰጠት ያስፈልጋል። ይህ ቁልፍ እየሰበሩ የሰው ንብረት መስረቅ፣ ሻንጣ ማጥፋት ብዙዎቹ ብዙዎቻችን የደረሰብን ነው። አየር መንገድ እንደዚህ የሚያደርጉት እያሉ የሀገር ድርጅ- የሀገር እና ይላሉ የሀገርና የድርጅት ጠንቆች አንድ ሊባሉ ይገባል። ዘራፊዎቹ ከድርጅት ሊያጸዳ ይገባል። አዲስ የአሰራር ስርዓት ሊዘረጋ ይገባል። ካሜራ በየቦታው መገጠም አለበት፣ በተለያየ የሰው ንብረት ያለበት ቦታ ሁሉ። ቀላል ስራ ባይሆንም ቀለል ቀላል ስራ ባይሆንም ብዙ ጉዳይ እርምጃ እንደምትወስዱ የምንኮራበትን አየር መንገዳችንን ስም እንደምታደሱ ተስፋ አለን። ብዙ ጨዋ ጎበዝ የአየር መንገዶች ሰራተኞች ባሉበት በጥቂት ሆዳሞች አየር መንገድ ሀገራቸውን መሰደቢያ እያደረጉ ነው። ስለዚህ የአየር መንገድ እዛ የምትሰሩት ባለ ኃላፊዎች ሁላችሁም ቢያንስ እነሱ ለጥቅማቸው ነው ወይ የሆነ ደግሞ ተልእኮ ኑሯቸው የሀገርን ስም ለማጥፋትም ሊሆን ይችላል። ስለዚህ በተለይ መንግስት እዚህ ውስጥ ገብቶበት እነሱ ድርጅቱን ተውት። መንግስት ግን ባለስልጣን ግን የሚወክላችሁ ይሄንንስ ከበላይ ሆናችሁ የምትቆጣጠሩት ይሄ ነገር ሀገር ጉዳይ ስለሆነ በየሚዲያው እየተሰራጨ ስለሆነ ቶሎ ይህንን መልስ እንድትሰጡን እንፈልጋለን። የሀገራችንን ስም ጥቀርሻ ያጠፉትን ሰዎች ደግሞ በክስ እውነት ከሆነ ኢትዮጵያ ላይ ከሆነ በክስና ምን ፍርድ እንዲሰጣቸው በሚዲያ ላይ ማሰራጨት ቢቢሲ ላይ ማሳየት አለበት ማለት ነው። ምን ተልእኮ እንዳላቸው ደግሞ መታየት አለበት፣ መጣራት አለበት ይሄ ነገር ማለት ነው። በችለተኝነት ማለፍ የሌለበት ጉዳይ ነው። ብዙ ኢትዮጵያኖች እኔ ሚዲያ ላይ ሶሻል ሚዲያ ላይ ሲናገሩ ሰማለሁ። ግን አሁን ደግሞ የተሰረቀው የኢትዮጵያ ሳይሆን አልፎ አልፎ የውጭ ዜጋዎችን የተሰረቀው ንብረታቸው ስንት አመት ለፍተው የመጡበትን ሀራም እኮ ነው። መጥፎ ነው። እንደው በጣም ከባድ ነው። ሀገራቸውን እንገባለን ብለው ከካምፓኒ ወደዛ ሲሄዱ ነው የተዘረፉት። ስለዚህ መንግስት ለእነሱ ካሳ መሰጠት አለባቸው፣ ንብረታቸው መመለስ አለባቸው። የኢትዮጵያ ከሆነ እነዚህ ደግሞ ያጠፉ ሰዎች ደግሞ መጠየቅ አለባቸው። ቢቢሲ ላይ ደግሞ ማቅረብ አለበት መንግስት ማለት ነው። ይቅርታም ቢሆን የተለየ ነገር ይቅርታ ተብሎ ያጠፉትን ንብረቶቻቸው እንዲመለስና እነዚህ ደግሞ በሚሰሩ ስራ ደግሞ ቅጣታቸው መቀበል አለባቸው። እና ኢትዮጵያ ደግሞ ከሆነ እነዚህ ሰዎች መጠየቅ አለባቸው። ንብረታቸው ደግሞ የተወሰደባቸው ንብረቶች መመለስ አለበት። የኢትዮጵያ ካልሆነ ደግሞ እነዚህ ስም የኢትዮጵያ ስም የሚያጠፉት ደግሞ እነሱ መጠየቅ አለባቸው። ስለዚህ ብሊስ ቤተሰቦቼ ሼር ሼር እያደረጋችሁ ላይክ እያደረጋችሁ የሀገር ጉዳይ የሚወክላችሁ ሰዎች ካላችሁ ቪዲዮም እየሰራችሁ ሁላችንም ቪዲዮ እየሰራን እንረባረብበት። ምክንያቱም ይሄ እኛ ራሳችን ብንሆን ራሳችን እንሸፍነዋለን፣ ንብረታችንም ጠብተው። ግን በውጭ ዜጋ ደግሞ ስማችን በተለያየ በሶሻል ሚዲያ የተሰራጨ ያለ ሲሆን ደግሞ በጣም ያማል፣ በጣም ነው የሚያማ። ስለዚህ ሁላችንም ቪዲዮ እየሰራን ሁላችንም በየሶሻል ሚዲያ የምንጠቀመው ሰዎች ለሀገራችን የሚውሉ ምክንያቱም ሀገር ነገር ነው። ስለዚህ ሰርተን ሁላችን ከተረባረብንበት መንግስት ራሱ ሁሉም ሰሚነት ይኖረዋል። ስለዚህ ቤተሰብ ሼር ሼር ሼር እያደረጋችሁ አበረታታ ሼር ሼር እያደረጋችሁ አዳዲስ ሰው ጋር እንዲደርስ ባለስልጣን ልጆች ጋር ባለስልጣኖች ጋር እነዚህ አየር መንገድ የሚሰሩት ሰዎች ጋር እንዲደርስ በትህትና ጠይቃችኋለሁ። ሰላም ዋሉልኝ። በሚቀጥሉ ቪዲዮ እስከምንገናኝ ድረስ ቻው።